ኮሜዲያን ልጅ ያሬድ የእሬቻን በዓል ወደ ሌላ የሚቀይሩት እነዚህ ናቸው ብሎ ተናገረ። ቢሾፍቱ ደብረ ዘይት ታዋቂ ኮሜዲያን ልጅ ያሬድ በታላቁ የእሬቻ በዓል ዝግጅት በቢሾፍቱ ደብረ ዘይት ሆራ ፊንፊኔ ሀይቅ ዳርቻ ሲገኝ ያልተጠበቀ ነገር ተመልክቷል። ኮሜዲያኑ የእሬቻ በዓል የሚያመለክቱ ጽሁፎችን በከተማዋ ግድግዳ ላይ እየጻፈና እየለጠፈ በነበረበት ወቅት አንድ ግለሰብ ዶሮ ይዞ ወደ ሐይቁ በመሄድ ሊጥል ሲል እጅ ከፍንጅ ይዞታል። ልጃሬድ ይህን ድርጊት ሲመለከት ሰውየው እነዚህ ናቸው የእሬቻ በዓሉን ወደ ሌላ ነገር የሚቀይሩት በማለት በግልጽ ተቃውሟል። በዓሉን ከባህላዊና ሃይማኖታዊ ይዘቱ ውጪ ወደማይፈለግ ተግባር ለመቀየር የሚያደርጉ ሙከራዎችን ተቀባይነት እንደሌላቸው አሳስቧል። በመጨረሻም ኮሜዲያኑ የአገሪቱ የቱሪዝም እና የባህል መስህብ የሆነውን የእሬቻ በዓል ንጽህናው ተጠብቆ እንዲከበር የሚያበረታታ ተግባር አድርጓል። ሰውየውም ዶሮውን ሳይትል እንዲመለስ በማድረግ እርምጃው እንዳይፈጸም አድርጓል። ይኸውላችሁ ስል እየሳልኩ ነበር። እዚህ ሬቻ አርሰዲ ቦታ ላይ ይሄ ሰውዬ ማለት ነው ከነዶሮ ዶሮ ይዞ ባህር ውስጥ ሊጥል ሲል፣ ሆራ ላይ ማለት ነው። እነዚህ ናቸው የሬቻ ስም የሚያሰድቡት ተራ ይሄና ይሄና። አንድ እኔ እንግዲህ የአርት ፕሮጀክት ይዤ ረጅም ግድግዳ አርት እየሰራው ነው። በአጭር ቀን መድረስ አለበት። በጣም ተባብሮ እየሰራ ነው። መንግስትም፣ ሁሉም በፀጥታም በምንም ቢሾፍቱ በአንድ ሳምንት ውስጥ ሌላ ታሪክ ገብቷል። አርሰዲን አታውቁትም። ሆራን ማለት ነውና በጣም ተቀይሯል። እዚህ ጋር አንድ እየሰራን እያለ ስል እየሰራው አለፈ ዶሮ ይዞ ሰውዬው ይህ ነገር ዶሮ አለኝ ጀለሴ አረክዬ ነገር ዶሮ አንድ ያዘው ምናምን ከዚህ ሄድኩኝና ና የት ነው የምትሄደው? ምናምን የት አባ ነው የምትሄደው? ዶሮ ይዘለዋለሁ ባህር ውስጥ ልጥል ወንድሜ፣ እንደዚህ ምናምን አያችሁ ሰላም እንዳይሆን በ